እግዚኦ፣ እግዚኦ፣ እግዚኦ፣ እግዚኦ። አንቺ በጣም መሰብ በስማ፣ እኔ አዝማሪነት እኮ የክብር ስራ፣ በእውነት እኔ አዝማሪ ማሲንቆ ስሰማ ነፍሴ ነው የሚቀየረው። በእውነት አዝማሪ ዝም ብለን በባህል እንለዋለን እንጂ እኮ አርቲስቶች ናቸው። እኔ እንዳንቺ አይነት አዝማሪ ግን አላየሁም። በእውነት ልጃገረር ነኝ አንቺ ልጃገርነሽ ክሰስ እስካሁን እናቴ አይኔ ፍሰስ አይኔ ፍሰስ ልጅ አገረነሽ። እድሜ ስንት ነው? መውጣ ደግሞ ሁሉ ጊዜ እሱ የምትጠይቀኝ። እኔ ሀምሳ አመት ነው። ሀምሳ አመትሽ ነው እና እስካሁን ልጅ አገረነሽ? አዎ ይሁን በቃ፣ የሚበረግደው ጠፋ። እውነት ሽን ነው ከአንድ ውሸት ነው እንደምነግርሽ፣ ሀምሳ ዓመትሽ ለምን ጎጃሚ ደሽ ውሃ ትሸከሚ? በእንስራ ውሃ ሲሸከሙ አሉ ይጠፋል፣ እንስራ አትሸከሚ በኋላ ደግሞ አሁን ብናጋባሽ፣ የት አለ ህግሽ? ሲል ደግሞ ጎጃማ ክስት ነበረችኝ። የሆነ ቀን ድፍድፍ አሸክማኝ ነው ብለሽ መዋሸትሽ አይቀርም። የሴትንሰናኛ ጠፍቶን ነው አይደለም፣ እኔ ሞጣ እና እስካሁን ህግ አለኝ ነው የምትይ። ደህና እንደ ሁሌ ስገባ ደግሞ አንተ የሚበረግደው ሰው